በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በቅድስት ስላሴ መለኮታዊ ስልጣንና ኃይል በመድኃኔ ዓለም ስነስቅለትና ፍቅር በድንግል ማርያም ሐዘናት በጸመ መስቀል ኃይል እንደምን ዋላችሁ? እንደምን ሰነበታችሁ? አሜን አያሉ አምላካችን ልዑል እግዚአብሔር ዛሬም ዘወትርም ሁልጊዜም ቢሆን ስሙ የተመሰገነ ይሁን። ዛሬ እንደ ቅድስት ስላሴ ፈቃድም እንማማርበት ርዕሳችን አሾክሿኪ መንፈስ በሚል የሆነና አሰራሩን በምን አይነት መንገድ ደግሞ የሰው ልጆች እንደሚያጠቃ እንማማራለን። መጨረሻ ላይ ደግሞ ይህን መንፈስ የምናቆምበትን መንገድም እግዚአብሔር በረዳንና ባገዘን መጠን እንመለከታለን። ከዛ በፊት ግን ሁላችሁም እንደምታውቁት ግንቦት 21 የመብርሃን ታላቅ በዓል ነው። ከ21 እስከ 25 ደግሞ የመገለጧ በዓል ነው። በተለይ በጻድቃኔ ደብረ ቁስቋም ጻድቃኔ ማርያም በጣም ይከበራል። እኛም በየግላችን የእሷን በዓል በዝክርም ቃል ኪዳኗና የእናትነት ፍቅሯን ተመክተን እናከብርላታለን። እና ግንቦት አንድ ልደቷን በውስጥ መስመር አንዳንድ ወንድሞችና እህቶች ነበሩኝ። እነሱን ጠይቄ ነው የዘከርኩት አሁን የግንቦት 21 እስከ 25 ያለውን የመብርሃን በዓል ደግሞ መዘከር የምትፈልጉ ካላችሁ ከኔ ጋራ በእኔ አገልግሎት ውስጥ ለመሳተፍና መብርሃን አብርና ክብራት የምትሉኝ ካላችሁ ከስራ አካውንት አለ ላኩልኝና የእናታችን የመብርሃን ወላዲተ አምላክን ዝክርን ዘክርላታለን። የተቸገሩ ሰዎችን እንጎበኝላታለን። ያው የተቸገሩትን ጎበኝ እና ለተቸገሩት አደረግን ማለት በባሏ ቀን ብለሷ እንዳደረግን ነውና እሷ ትደሰት ብናለች ብለን ያሰብነውን ነገር በሙሉ እናደርጋለን። ከስራ አካውንት አለ እስከ አንድ ሁለት ሳምንት ሶስት ሳምንት አለን መሰለኝ። በነዚህ ጊዜ ሰብስበን ከ21 እስከ 25 ባለው ለእመ ብርሃን ዝክሯን ነዳያንን ለመጎብኘት ይቺ ችግሩትን ለማየት ከዛም በላይ ደግሞ የተለያዩ መንፈሳዊ አገልግሎቶችን ያው በ አሁን ላይ እንቅስቃሴም ለማድረግ ያው አቅም ያስፈልጋልና ለሱ ለሱ እንዲሆን የመብራንን ግን ትልቁ ነገር በዓሏና ዝክሯ ላይ ያተኩረን በስሟን ነዳያንና ልጆቿን መጎብኘት ላይ ያተኩረን እንሰራለን ማለት ነው። አካውንት አለ። መብራን በእናትነት ፍቅሯ ይህን ስራ ታስፈጽመን። አሾክሿኪ መንፈስ። ይህ መንፈስ በጣም የሚገርም መንፈስ ነው። ምክንያቱም የእናንተን ምስጢር ማንነት በየቀኑ ልሰሩ ያስባችሁትና የምሰሩትን እያጠናና ልባችሁን እያነበበ ወስዶ ለጠላታችሁና ለሚመቀኛችሁ ሰው የሚሰጥ አይነት መንፈስ ነው። ያንዳንዷን እንቅስቃሴያችሁን ያንዳንዷን ሀሳባችሁን ያንዳንዷን እቅዳችሁን በሙሉ ከእናንተ መንፈስ ጋር እያወራና እየተነጋገረ ያላችሁን ጸጋና መክሊት የእግዚአብሔር እርዳታና በእናንተ በኩል ያለው መንፈሳዊ ጥንካሬያችሁን ጭምር እያጠና ጠላታችሁ በዊክነሳችሁ ነው የሚባለው። ይሄ በደካማ ጎናችሁ በኩል ገብቶ እናንተን የሚያጠቃበትን መንገድ እና መስመር የሚፈልግበት የውጊያ ክፍል ነው። ይሄ ራሱን የቻለ አንድ የመተት አይነት ነው። አሾክሿኪ መንፈስ ይባላል። አየር ላይ ከገባ ከቻለ ውስጥ ይገባል። ሰውነታችሁ ውስጥ ለመግባት ደግሞ እንደ ትዕዛዙ አየር ላይ ሆና አጥና ከተባለ አየር ላይ ሆኖ ያጠናል። ቀን ከጠዋት ጀምራችሁ ቀኑ ሙሉ የምትሰሩትን በሙሉ እየተከታተለ እንደ ጥላ ያጠናል። ማታ ሪፖርት ያቀርባል፣ ወይም በተጠራበት ሰዓት ሪፖርት ያደርጋል። ይሄ የሚያንሾካሹክ ነው። ምስጢርን ለሌላው የሚሰጥ መንፈሳዊ ህይወትን ለሌላው አጋልጦ የሚያስረክብ ማንነታችሁን ለጠላት አጋልጦ የሚሰጥ ከምንም በላይ ደግሞ ጠላት እናንተ በየት በኩል መጥቶ ሊያጠቃችሁ እንደሚችል እናንተን የሚያጠናበት መንገድ ነው። ይህ አሾክሿኪ መንፈስ ብዙ ጊዜcl የሚጠቀሙት በደብተርና ና በጥንቆላ ያሉ ሰዎች ናቸው። ደብተራዎች እናንተ ጋር መተት ከመላካችሁ በፊት መንፈስ ልከው እናንተን ያስጠኗችሁና መንፈሳዊ ጥንካሬያችሁና አቅማችሁን ከዛም በላይ ደግሞ በምን አይነት መንገድ መንፈሱ ቢመጣ እንደሚያጠቃችሁ ልከውትም ከብዙ ቀናት በኋላ ስራ ብለው ስራ አዘውትም እንደገና ጠርተው ምንሰራ ብለው ሁሉ የሚጠይቁበት አጋጣሚ ይሄ አሾክሿኪ ነው። ጥንቁልና ውስጥ ያሉ ሰዎችም እንደዚሁ ሊያጠኑት የፈለጉትን አካልና ሰው ይህን መንፈስ ልከው መንፈሱን እየጠየቀ እየጠየቁ መንፈሱ ደግሞ እንደየግብሩ ይነግራቸዋል ማንነትን። በጣም የሚገርም የውጊያ ክፍል ነው ይሄ። ምክንያቱ ምስጢርን አጋልጦ መስጠት ስለሆነ እስኪ ወደ መጽሐፍ ቅዱስ እንምጣ። መጽሐፈ ትንቢተ ኤርምያስ ጋር ኔድ እስኪ ዛሬ በትንቢተ ኤርምያስ እንጀምር። ትንቢተ ኤርምያስ ምዕራፍ አምስት ቁጥር ሃያ ስድስት ላይ በሕዝቤ መካከል ክፎች ሰዎች ተገኝተዋል፣ እንደ አጥማጆች ያደባሉ፣ ወጥመድንም ይዘረጋሉ፣ ሰዎችንም ያጠምዳሉ ይላል። በሕዝቤ መካከል ክፎች ሰዎች ተገኝተዋል። አያችሁ እነዚህ ሰዎች ይህን አሾክሿኪ መንፈስ ልከው ያንተን ማንነትና ጥንካሬን መንፈሳዊ አቅምህንና አቋምህን እቅድህንና ያለን ሀብት ንብረት የትዳር በአጠቃላይ የትዳር አኳኋን የልጆች ሁኔታ ይህን በሙሉ ነው የሚያጠሩት። ባንክ ውስጥ ያለውን ገንዘብ ጭምር ማለት እና፣ ይህን ካጠኑ በኋላ ቀጣዩን እርምጃቸውና ውጊያቸው የሚሆነው ያንን ነገር የሚነጥቁበት የሚያጠፉበት፣ አንተን የሚጎዱበት፣ የሚያሰቃዩበት መንገድ ነው ይሄ በክርስትና ውስጥ የበቀለ ተንኮል ነው። በክርስትና ውስጥ ያለ ክፋት ነው። እነዚህ ሰዎች ዲያብሎስን በምድር ላይ እንደ መሪያቸው እና እንደ የዲያብሎስ ሰዎች ሆነው እድሜያቸውን የሚጨርሱ ናቸው። እሱ ሲነግራቸው የሚያደርጉትን ያደርጋሉ። ሲፈቅድ የፈቀደውን ያደርጉለታል። ሲያዛቸው ይታዘዙለታል። ይህን ሰው ጉዳ ካለው መንፈሱ እነሱም መንፈስ ይልካሉ። በአጠቃላይ የዳብሎስ ልጆች ናቸው። አባት ሆኖ እንደ ልጅ ነው የሚያዛቸው፣ እንደ ልጅ ነው የሚመራቸው። ለዳብሎሱ የሚኖሩ በዳብሎሱ የከበሩና ከፍ ያሉ ክፉ መንፈስ ምድራዊ ሕይወትን እና ኑሮን ማሸነፊያ ብቸኛ መንገድ ነው ብለው በሕይወታቸው ውስጥ ደምድሞ የተቀበሉ አይነት ሰዎች ናቸው። ስለዚህ እነዚህ ሰዎች አንድን ሰው ለማጥቃት ያለውን ነገር ለመውሰድ፣ ለማጥፋት፣ ከዛም በላይ ለማራቆት መጀመሪያ አካሄዳቸውና ሚስጥራቸው አንተን ማጥናት ነው። ሀብትህን ለመውሰድ ከሆነ በእያንዳንዱ የሀብትህን መጠንና ደረጃ ምንጭና መነሻውን በሙሉ ያጠኑታል። ሰላምህንና ውስጣዊ ህይወትን ለማናጋት ከሆነ ደግሞ የሰላም ምንጭህንና ደስተኛ የሆንክበትን የሞላበትን ያፈራውን ንብረት መነሻውን በተለይ የብዙዎቻችን ሰላም ከሀብትና ከንብረት ጋር የተያያዘ ስለሆነ ያንን ያጠኑታል። መንፈሳዊ ህይወት ጠንካራ ከሆንክ የመንፈሳዊ ህይወት ምንጭንና በመንፈሳዊ ህይወት ልጠነክርበት የቻልከውን መንገድ ምን ምን እንደምታደርግ፣ ምን ምን እንደምሰራ ይህንም ያጠኑታል። ስለዚህ አንድን ነገር ከማጥቃታችሁ በፊት መጀመሪያ አጥንቶ ነው። የአሾክሿኪ መንፈስ ይባላል። ያንሾካሹካል፣ ያጠናል። አየር ላይ አንዣቦም ያጠናለ፣ ወደ ውስጥ ገብቶም ያጠናለ። ያንተን መንፈስ ጠይቆም ያጠናል አንዳንድ ጊዜም ይሄን መንፈስ በተለይ ከመናፍስ ጋር የሚያወሩ ሰዎች መንፈሱን ይልኩትና የሆነ ራስ እንትን አሁን ለምሳሌ የበቁ ለመባል አይነት ሰው ላይ ይልኩና ያጠኑትና ከዛ ያን ሰውዬ ማንነቱን ይነጉታል የምንኩስና ልብስ ምናምን ከለበሱ በቅተዋል በን ተቀብለናቸው ከዛ እንደፈለጉ ያደርጉናል ይሄማል ግን ይህ አካሄድ የበኩ ሰዎችም አለ እኔ መናፍስቱ ነው ማወሩ። ስለዚህ በህዝቤ መካከል ክፉ ሰዎች ምን ብለዋን ተገኝተዋል። ዳብሎስን ምሪት ያደረጉ ሀይልና ጉልበት ያደረጉ የሚገብሩ ለዳብሎሱ የሚኖሩ የዳብሎስ ልጆች ሀሳቡና ፍላጎቱ ማስፈፀሚያዎች፣ በዳብሎስ የከበሩ ክፉ ሰዎች በህዝቤ መካከል ተገኝተዋል። እንደ አጥማጆች ያደባሉ እያንዳንዱን ሰው ህይወት ለማጥመድ ያድቡበታል። እያዩታል፣ መውጫ መግቢያ ምን አለው። በተለይ ትንሽ በመንፈሳዊ ህይወት እንቅስቃሴ ካደረጋችሁ በቃ አጥማጇችሁ ብዙ ነው፣ የሚያሳድዳችሁ ብዙ ነው። ስራ ቦታም፣ በትዳርም፣ በግል ህይወትም፣ በመንፈሳዊ ህይወታችሁም ከእግዚአብሔር ጋር ባላችሁ ቀረቤታም መንፈሳዊ ነገርን የምታደርጉበትና የበረከት ጉዟችሁን በአጠቃላይ ለማጥፋት ያደባሉ፣ ወጥመድን ይዘረጋሉ። ይሄ ነው በቃ እንድትወድቁ ከበረከታችሁ እንድትሸሹ፣ መንፈሳዊ ጸጋችሁ እንዲጠፋ፣ ሰማያዊ ቀረቤታችሁ እንዲደበዝስ፣ አቋማችሁ እንዲመነምን፣ አቅጣጫችሁ እንዲበተና እንዲጠፋ ይህንን ያደርጋሉ። ይህ ስለዚህ የነቢዩ ኤርምያስ ትንቢት ለእንደዚህ አይነት የውጊያ ክፍል የተነገረ ነው። በሕዝብ መካከል ይገኛሉ፣ ያደባሉ፣ ያጠምዳሉ፣ ወጥመድንም ይዘረጋሉ። ማጥናት፣ ማድባት፣ ከዛ ትልቁ መጥፎነት ነገር ወጥመድ መዘርጋት አንተን ለመጣል ነው። አንተ እንዳያልፍልህ ነው። በስጋን በነፍስም ወደ ታች እንድትወርድ ነው። ከእግዚአብሔር እንድትርቅ ነው። ከእግዚአብሔር ጋር ያለ ቀረቤታ እንዲበላሽ ነው። ሰማያዊ ኃይል እንዲርቅ ነው። እግዚአብሔር እንዳያይህ የእግዚአብሔር እጆች እንድትወጣ እንድትባክን፣ ንብረትህ እንዲበተን። ምን ዋጋ አለው ታዲያ? ደህና ሰው ይጠፋል ይሄ ሲሆን። ስለዚህ ይሄ አሾክሿኪን መንፈስ የሚጠቀሙ በህብረተሰቡ ዘንድ የገቡ ክፉ ሰዎች ብዙ ናቸው። ብዙ ብዙ ይገርማ። እስኪ ወደ መጽሐፈ ምሳሌ ክፉ ሰዎች ፍርድን አያስተውሉም። እግዚአብሔርን የሚሹ ግን ሁሉን ያስተውላሉ። ክፉ ሰዎች ምን ይላል? ፍርድን አያስተውሉም። እያንዳንዷ በስውር የሚሰሯትን ነገር የሰማይ አምላክ እሚያ ይመስላቸው። ሰውን ሲኮዱ፣ ሲያስለቅሱ፣ ሲያራቁቱ፣ ባዶ ሲያስቀሩ፣ ከስራም ከትዳርም ከህይወት ጎዳናም ከተለያዩ አቅጣጫዎችም ሲዘጋጉ መተት ሲልኩ በሰይጣን ህይወቱን ሲያመክኑ ይህን በፍርድ አያስተውሉትም። እግዚአብሔር በፊታቸው የለም። የእግዚአብሔር ህግና ትእዛዝ አይወቅሳቸውም። የሰማይ አምላክን አያስደነግጣቸውም። አዎ፣ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ። እግዚአብሔርን የሚሹ የሚፈልጉት ሁልጊዜ ወደ ፊቱና ወደ ሞገሱ የሚገሰግሱና የሚሮጡ ግን ያስተውላሉ። ያው ማስተዋያውን የሚሰጠው እግዚአብሔር አምላክ አሁን ክፉና ደጉንም ለመለየት እግዚአብሔር እኮ ያስፈልጋል። ያ የመናፍስትን ኃይልና አሰራር የመናፍስትን ክፋት በተለይ መናፍስት ክፉ መሆኑን ለማወቅም የእግዚአብሔር ማስተዋል ያስፈልጋል። ሰይጣን ሰይጣን መሆኑን ራሱ ለማወቅ ማስተዋል ያስፈልጋል። ሰይጣንነቱን፣ የባህሪ ክፋቱን ብናቅ ኖሮ እንደ ዛሬ ብዙ ሰዎች እኮ አብረውት አይኖሩም ነበረ። ተዳብሎ ግን ክፋቱን ብዙም ላይ አናተኩርበትም፣ አናስተውለውም። ሰይጣን መሆኑን አናስተውለ ለዛ አይደለ እንዴ? ይህ እኮ የሲኦል መንፈስ ነው፣ የተዋረደ ነው፣ እግዚአብሔርን የከዳ ነው፣ የተራቆተ ነው፣ ከእግዚአብሔር የሸሸ ነው፣ የኮበለለ ነው። ይሄን ኃይል ይዘ የት ነው የምትገባ ውስጥ? የት ትሄዳለ? ወደ የት ትሸሻለ? ከእግዚአብሔር የት ታመልጣል? እግዚአብሔር በፊቱ ስትቆም ምን ይዘ ነው የምትቆሙ? በምድር ላይ ከበድክ፣ ከፋልክ፣ ዝና አገኘ፣ ገንዘብ አገኘ። ነገ ስትሞት፣ በመድኃኒዓለም ፊት ስትቆም ምን ይዘ ነው የምትቆሙ? ይህን ሰይጣን ይዘ ልትቆም ነው። ይህን ማስተዋል ታዲያ ይነጥቃቸዋል። ይህን ማስተዋል ከእግዚአብሔር ጋር ስቶ ነው የምታገኘው፣ ክፉና ደጉን፣ የዓለምን ድብቅ ሴራ፣ የቤተክርስቲያንን ዓላማና ኃይል የአምልኮቱን ውጤትና ስጦታ ሞገስ ጸጋ የሚሉትን በአጠቃላይ ከእግዚአብሔር ተጠግተህ ማስተዋል ስታገኝ ነው እንደ ብሩህ ወይም እንደ ብርሃን ውስጥ በርቶል ልትረዳቸው ምችለው። አለበለዚያ አይሆንም አይሆንም። የእግዚአብሔር የሆነውን ነገር እኮ ሳንረዳ እያወራን ብዙ ዘመን ኖረናል። ሰማያዊ ኃይልን ሳናውቀው ብዙ ዘመን እኮ በውስጡ ተመላልሰናል። መለኮታዊ ምስጢር ምን ያህል ኃይልና በረከት የጸጋና የስጦታ ምንጭ መሆኑን ሳንገነዘብኩ ብዙ ዘመን በቤቱ ተመላሰና ማስተዋል የሚባለ ነው። እግዚአብሔርን ማግኘት ከማስተዋል ጋር ሲሆን ብዙ ሚስጥራቶችንና የተሰወሩ ጥበቦችን እንድታቅ ያደርጋል። የትኛውንም ነገር በህይወቱ ውስጥ ምላሽ እንዲያገኝና እግዚአብሔር መሬ እንደሆን የፐራክሊቶስ መንፈስ ቅዱስ ኃይል እያንዳንዷን ነገር እንዲባርክልህ የምታደርግበትን ኃይል ታገኛለ። አለበለዛ ማስተዋሉ ይጠፋል። ማስተዋል ሲጠፋ ሁሉም ነገር ይጠፋል። ው ካላስተዋልክ ቤተ ክርስቲያን እየተመላለስክም አትድን። ካላስተዋልክ ዓለም ውስጥ እየኖርክ ስለ መናፍስት አታውቅም። ካላስተዋልክ ክፉ ሰዎች በፊት ባጠገብ አድብተውብህ አትለያቸውም። ዘመድ ወዳጅ፣ ጠላት አታውቅም። ይሄን የምታስተውልበትና እንድታቅ የሚያደርገውን ኃይል የሚሰጥህ የሰማይ አባት ነው። እሱን ደግሞ ያው እንግዲህ መንፈሳዊ ንቅናቄ ማድረግ አለበት። አዎ ክፉዎች ሰዎች ፍርድን አያስተውሉም። ነገ በእግዚአብሔር ፊት የሚቆሙበትን የእግዚአብሔርን ፍርድ፣ የእግዚአብሔርን ቁጣ፣ የእግዚአብሔርን ሕግና ትእዛዙን በሚሽሩ ሰዎች ላይ የሚያመጣውን ቅጣት አያስተውሉም። ሁልጊዜ ዝም ስለሚልና የቸርነቱና የምሕረቱ ኃይል ስለሚበዛ ምንም ነገር እንደማይመጣ አድርጎ ክፉ ኃይል በውስጣቸው ይስልባቸዋል። የጸጸቱ ስሜት እንኳን እንዳያድርባቸው ልባቸው ይዘጋዋል። እያጠፉ፣ እየነቀሉ፣ እያስለቀሱ እግዚአብሔር ህግ ጥሰው የሰው ልጆች በእግዚአብሔር ፍቅር የተባረከን ትውልድ ሲያመክኑ፣ የሰው ሀብትና ገንዘብ ሲቀሙ ይሄ በሙሉ አይሰ ደም ሲያፈሱ አይሰግቃቸውም። ለምን ልብ ያስ ነው በቃ ይሄን ማስተዋል ይሄን የፍርድ ቀን አያስቡትም። ስለዚህ ክፉ ሰዎች ፍርድን አያስተውሉም፣ እግዚአብሔርን አያስተውሉም፣ የእግዚአብሔርን መዓት አያስተውሉም። እግዚአብሔርን የሚሹ ግን እሱን የሚፈልጉት ግን ማስተዋሉን ይሰጣቸዋል። እግዚአብሔርን ለማየት የሚፈልጉ ግን የሚያዩበትን አይን ያባል ምልክት ይሰጣቸዋል፣ ኃይል ይሰጣቸዋል፣ በረከት ይሰጣቸዋል። ክፉ ሰዎች መካከል የሚያልፉበትን መንገድ ይከፍትላቸዋል። በክፉ መሀል እየኖሩ አይነካቸውም የሰዎች ክፋት ምን የሚያረጉ እግዚአብሔርን እሹ እሹት፣ ፈልጉት፣ ክፋት ታሸንፋላችሁ። ፈልጉት፣ ክፉን ኃይል ታሸንፋላችሁ። ፈልጉት የዲያብሎስን ልጆችና ሀሳብ እቅድና አዋጅ በሙሉ የምታከሽፉበትን ሰማያዊ ሞገስ ይሰጣችኋል። ስለዚህ በብዙ ክፉዎች ሰዎች መካከል እየኖራችሁ ታበራላችሁ። በብዙ ክፉ ሀሳቦችና ፍላጎቶች እናንተ ላይ እየመጣ አይነካችሁ። ምን? እግዚአብሔርን ስትሹ ስትፈልጉት ነው የውሉ። ታዲያ ካልፈለጋችሁት ያውም ክፉ ጊዜ፣ ክፉ መንፈስ በህብረት ከክፉ ሰዎች ጋር አንድ ላይ ሆነው ህይወትን አመድ ነው የሚያደርጉት። አመድ መድኒያ ለማስተዋሉን ያደ እግዚአብሔርን መጠየቅ መጠየቅ መሻት መፈለግ ክፉን ጊዜና ክፉን ኃይል የሚያሰብርን። እንደው በጣም መጽሐፍ ቅዱስ ላይ የሚገርመኝ ቃል አለ። እንመልከት እስኪ የሉቃስ ወንጌል ምዕራፍ 11 ቁጥር 11 እስከ 13 ላይ። አባት ከሆናችሁ ከእናንተ ከማንኛችሁም ልጅ እንጀራ ቢለምን እርሱ ድንጋይ ይሰጠዋልን? አሳ ደግሞ ቢለምን በአሳ ፋንታ እባብ ይሰጠዋልን? ኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ፣ በሰማይ ያለው አባት የምትለምኑትን እንዴት አብልጦ መንፈስ ቅዱስን ይሰጣችኋል ይላል። አሁን ሰው ምንም ትሁን ምን ከክፉ መንፈስ አንጻር ትንሽዬ ክፋት በህይወቱ ውስጥ ትበቅላለች። ምንም ያህል ክፉ ቢሆን ምንም ያህል የሰውን እምባና ሀብት ላብ ሰርቆና አጭበርብሮ ህይወቱን የገነባ እና በሰው ላይ ማይ ለአይምሮ የሚዘገንኑ አይነት ተንኮልና ክፋት፣ ግፍ ሰርቶ ቢሆንም ልጁ ላይ አይጨክርም። የሰው ልጁ ከማንም በላይ ሆኖ ማየት ይፈልጋል። ልጁ ከብሮ ማየት ይፈልጋል። ልጁ ሲያጣ ማየት አይፈልግ። ምንም ቢጠይቀው ለልጁ ያደርግለታል። እናንተ ክፉዎቹ ናችሁ፣ ከነ ክፋታችሁ ይህን ነገር እያደረጋችሁ ይላል። እንግዲህ እሺ፣ ለልጆቻችሁ መልካም ካደረጋችሁም በሰማይ ያለው አባት መድኃኔዓለምን እንግዲህ ብትለምኑት እሱ አባት ነው። ክፋት የለበትም። በባህሪው ንጹሕ ነው። ንጽህና የባህሪው ነው። ክፋት አያውቀው። በባህሪው ቸር ነው። በባህሪው ደግ ነው። በባህሪው ሁሉን ገዝቶ በሁሉንም በእኩል አይን የሚገዛና የሚመራ አባት ነው። ሁሉን ያውቃል። ሁሉን ያውቃል። ሁሉን ይመረምራል። ሁሉን ይረዳል። የሚያስፈልግህንም የምትፈልገውንም እጥፍ አድርጎ ይሰጣል። እንግዲህ እናንተ ክፉ ናችሁ ከነ ክፋታችሁ ለልጆቻችሁ ብትጠይቋቸው መልካም ካደረጋችሁ፣ የሰማይ አምላካችሁ መድኃኒ ዓለም ደግሞ ብትጠይቁት ምን ያህል መንፈሱን ይለቅላችኋል። ይህ እግዚአብሔርን መሻት እንዲህ ነው። አያችሁ። ስለዚህ የሰማይ አምላካችን ሁሉን ነገር የምንጠይቀውን ነገር በሙሉ የሚሰጥና የማይከለክል አምላክና አባት መሆኑን ተረታችሁ፣ እሱን መጠየቅም። ችግራችን ሀብት ከሆነ ሀብት ይሰጠናል። ችግራችን ክብር ከሆነ ክብር ይሰጠናል። መናፍስ ጋር ምን አስጌደን። ችግራችን ታላቅነት ከሆነ ታላቅነቱን ያጎናብሳል፣ ያላብሳል። ችግርህ ክብረ መታየት ከሆነ ያን ክብር ይሰጣል። ችግርህ ውስጣዊ ሰላም ከሆነ እሱን የሚሰ ሁሉ ነገር አንተ ፈጥሮ እንዴት ለአንተ የሚያስፈልግህን ነገር መስጠት ፈጠረህ እኮ ከዚህ በላይ ምን አለ? ያውም በመልኩ ባህርያ ያው በአምሳሉ ይላል መጽሐፍ። የፈጠረ አባትህ ምንም ነገር ብትለምነው ምንም ነገር ያደርግልሃል ፍጥረቱ ነህ በዛ ላይ አፈር መሆናችን እንደውም ያውቃል? ሰዎች መሆናችን ያውቃል ድካማችን ይረዳል ይህን ያህል አባት እያለን ከዚህ ከተዋረደና ቅዱስ ሚካኤል ከጣለው ክፉ ኃይል ጋር መልከስከስና እሱን መጎተት ምንድን ነው የሚሉት ይሄ ታዲያ ዶሮና በሬዎችን በግን መጨረስ ስንት ለድሃ ይሰትማሁን ለሰይጣን በግ ከሚታረደ ዶሮ ከሚታረድ ዳ ብታበላ በመንግስተ ሰማያት ዋጋን ታገኛል። ለሰይጣን በጋርደ ደ ከምትገብል ዳንኤል አማስተዋ ሚወድ አይነት እኮ በጣም አስቸጋሪ ነው። እና ይሄ አሾክሿኪ መንፈስ በጣም አስቸጋሪ የሆነ መንፈስ ነው። የዚህ መንፈስ ባህሪና በምን አይነት መንገድ እንደምንከላከል ነጥቧን ጠቅለል አድርገን ነጣ። አንደኛው አሾክሿኪ መንፈስ ውስጥ ባህሪው ውስጥ ሊገባም ላይገባም ይችላል። አየር ላይ አንዣቦም ይሆናል። ያንተን መንፈስም ሊጠይቅ ይችላል። አንተ ጋር አይነጠላ፣ ዛር፣ ቡዳ፣ መተትም ነባር ካሉ እነሱንም ይጠይቃል። አሁን ትልቁ ይህን ኃይል የምንዋጋበት መንገድ ያለንን ነገርና ምስጢራችንን በሰማያዊ ኃይላትና በመለኮታዊ አጥርነት ማሳጠር መብራንን መንፈሳዊ ህይወቴን፣ የግል ህይወቴን፣ የትኛውንም ህይወቴን ለክፉ መንፈስና ለክፉ ሰዎች አሳልፈሽ አትስጭብኝ አደራ ብለን ከሰጠናት አደራውን ትጠብቅልናለች። መድኃኒ ዓለም በፍቅርህ በስነ ስቅለትህ ለእኛ በከፈል ከዋጋ ብለህ የኔም ማንነትና ህይወት ምስጢርና መንፈሳዊ አቅጣጫዎችን በአጠቃላይ ለማንም ሰው አሳልፈ አትስጥብኝ፣ ለየትኛውም ክፉ መንፈስ አትስጥብኝ ካለው መንፈሱ መጥቶ ምን በቀላሉ ከዛም በላይ ይሄ መንፈስ በጣም አደገኛነቱ እቅድን ሁሉ ያበላሽባል። አሁን ሰው ከሁለት ወር ከሁለት ሳምንት የሚሉት አለ አደለ? ኑሮን ለማሸነፍ የሆነ ፕሮግራም አለ። በዚህ በዚህ ብሄድ የፈለጉትን ነገር አገኛሉ፣ በዚህ በዚህ ብሄድ ደስተኛ ቤተሰብ ይኖረኛል። በዚህ በዚህ በመሰረት ይህን እነዚህ አቅጣጫዎች እና ችግሮችን፣ ክፍተቶችን ሞላሉ ብለን በህይወታችን ውስጥ ያቀርነውና ውጠት ሀሳቦች አሉን። እሱን ሀሳብ ቀድመው አውቀው ያከሹባል። ይህ ነው ያሾክሿኪ መንፈስ ትልቁ ጉዳት። ይሄ ታዲያ እንዳይሆን አንተ የትኛውንም እቅድን የትኛውንም ሀሳብን በመለኮታዊ ኃይልና በቅዱስ ቁርባን ኃይል ማሰርና ማስጠበቅ ነው። ቅዱስ ቁርባን ስትወስድ መድኃኒ ያለምን በዚህ ዙሪያ አሳልፎ እንዳይሰጥ እየጠየቅ ውሰድ። ጸሎ ስታደረግ ምብራንን አብዝተ እያለቀስ ይህን ነገር በአደራነት እንድጠብቅልህን ንገራት አጋይስት፣ አለም ስላሴ እናንተ የሰጣችሁኝና የፈጠራችሁ ፍጥረት ነኝና ስጦታችሁን ማንም አይንጠቅብኝ፣ እቅዴና ሀሳቤን ማንም አይውሰድብኝ፣ እያንዳንዱ የሰውነት ክፍሌንና አካሌን በኃላፊነት ጠብቁልኝ ካላችኋቸው ማንኛውም ነገር ይጠበቅላችኋል። የትኛውም ነገር ክፉ ኃይል አልፎ ጥሶ መጥቶ አይነካባችሁም። አለበለዚያ በቀላሉ ነው ሁሉን ነገር የሚያከሹባችሁ። በቀላሉ ነው አሁን ዘመኑ የክፉ መንፈሱ ነ ሰው የሚከብረው በክፉ መንፈስ። ቤተ ክርስቲያን ክፉ መናፍስት አሰራርና ፍላጎትም እየወረሰን ተቸግረናል፣ እያስቸገረን ተቸግረናል። መንፈሳዊ ለመሆን ስታስብ የሚመጣ ብፈተናና ውርጅብኝ የምትችለውና የምትቆጣጠረውና ከአቅም በላይ ይሆንብሃል። ትንሽ በጎነትና መልካምነት ከህሊና እና ከልቦና መፍለቅ ከጀመረ በስማም ጠላቶች እጥፍ እጥፍ ነው፣ እያደጉና እየበዙ ነው የሚመጡት። ዘመኑ ከፋ። ትውልዱ የሚያድገው በክፉ መንፈስ፣ የሚጠይቀው ክፉን መንፈስ፣ የሚገብረው ለክፉ መንፈስ፣ የሚሰራው የክፉ መንፈስን ፍላጎት፣ የሚመራው ክፉ መንፈስ። ይሄ ምን ታዲያ በየት በኩል ሰው ነው? እንዴት እግዚአብሔር ይቅረበን? እንዴት ከሰማያዊ ኃይል ጋር እንዋሃድ? በእግዚአብሔር ምሪት ጊዜውና ዘመኑናችን እድሜያችንን እንዴት እንምራው? አይሆንም አይሆንም ተቸግረናል። በብዙ ጎዳናዎች የጠፉብን ነገሮች አሉ። እሱን ለማስተዋል እግዚአብሔርን ቅድም እንደተማማር ነው መፈለግና መሻት ያስፈልጋል ማለት ነው። መድሃን ያለን በቸርነቱና ሾክሾክ ኃይል የያዝልን ምስጢራችንን መንፈሳዊ የህይወት አቋማችንና እግዚአብሔርን የምናመሰግንበት የምስጋናና የአምልኮት መንገዶቻችንን በሙሉ በመንፈስ ቅዱስ አጥርነትና ጥበቃነት የያዝልን።